Uh, from the ቢግኒንግ ከመነሻው ምንድን ስንመጣ የሰው ልጅ በኃጢአት ወድቋል፣ ምናምን ተጨማልቋል። ያህንን ግን ሊሰርዝ ወይም ደግሞ ያህንን የኃጢአት ቀንበር ሊሰብር መምጣት የነበረበት ክርስቶስ ነበር፣ ግዴታ ማለት ነው። ክርስቶስ ማነው ለሚለው ጥያቄ ደግሞ ሰው ነብይ ቢሆን ነብይ እኮ አለ በምድራችን። ሙሴም እኮ ነብይ ነበረ። ነቢያቶች እኮ አልፈዋል በምድር ላይ አልፈዋል ግን ከወንድና ከሴት ፍቃድ ነው ነብዮች የተወለዱት። ክርስቶስን ለየት የሚያደርገው ከወንድ ፍቃድ አልተወለደም፣ የተወለደው ከእግዚአብሔር ከአብ ፍቃድ ነው። ሴት ልጅ በየትኛውም አስተምሮት በየትኛውም የጤና እንትን ብትሄድ ብቻዋን ልትወልድ አትችልም፣ አይደለም? ይሄ ሁላችን ኦቪየስ የምናውቀው ነው እና ግዴታ ክርስቶስ ካወላለዱ ጀምሮ አምላክ መሆኑን የምታውቀው ካወላለዱ ካፈጣጠሩ ጀምሮ ነው። ፕላስ ደግሞ ክርስቶስ እኔ አምላክ ነኝ የሚል የባይብል ቨርስ የለም ምትል ከሆነ አለ። ባይብል ላይ ሜቢ አሁን ላይ አጀንዳ እኔ ጋር የለም፣ ግን ላውጣልህ የምችላቸው ቃል ጥቅሶች አሉ። ብዙ የባይብል ቨርስ ኢሳያስ፣ ቅድም የነገርከኛል። ብዙ ጊዜ የእስልምና አስተምሮቶች ጓደኞች የሚሉኝ እንዳልኩ ብዙ ቦታ ሲሄድ ማዳመጥ በጣም ወዳለሁ እና ሚነግሪም ምንድነው የኢሳያስ መጽሐፍ ወደ አምላኬና ማርያም ሄዳ ስትጠጋው፣ አትንኪኝ፣ ገና ነኝ ወደ አባቴና ወደ አባትሽ ወደ አምላኬና ወደ አምላክሽ እስካርግ ድረስ ከሰው ጋር መነካካት እንደማይችል የነገራት የባይብል ቨርስ አለ። ኢሳያስ ላይ ነው አይ ቲንክ አይደል እሱ እና ዮሐንስ ኢሳያስ እና እሱ የባይብል ቨርስ ላይ ማለት ነው፣ ዳይሬክት ያለው የተናገረው ነገር ከሙት መነሳቱን አንድ ፋክት ነው፣ ማረጋገጫ ነው። ገባ? ይሄ አሁን እያወራ ያለው አካል ከሞት ተነስቶ ነው እያወራ ያለው። ከሞት ደግሞ የሰው ልጅ በፍጹም ሊነሳ አይችልም። ነቢያቶች ሞተዋል፣ መጥምቁ ዮሐንስ ኮ ተቀልቷል፣ እነ ሙሴ ምናምን ኮ ሞተዋል። ግን ደግሞ ከሞት የተነሳ የለም። ሜን ፖይንት ነው። እንደዛ አላት እንኳን ካልከኝ እንደዛ ያላት ከሞት ከተነሳ በኋላ ነው ጊዜ የመሞቱ ዜና ሁላችንም እናውቃለን። የተራራው ቅድም እንዴት ነው ማቴዎስ ላይ ነው ማቴዎስ ነው፣ ቅድም የተራራው ስብከት እያወራ ነበረ። ሴጣን ሊፈት ነው ኢየሱስ ክርስቶስ አርባ ቀንና አርባ ሌሊት የጾመበት ታይም ላይ ማለት ነው። እሱ አሁን እሱ የመሞቱ ታይም ላይ ነው በቃቸው። አርባ ቀን አልባ አሁን በኦርቶዶክስ በብዛት የሚታወቀው የጾም ታይም ማለት ነው። እሱ እንዴት ነው ክርስቶስ የሚሞትበት ታይም ነው። እንደ ሞተ ፋክት ነው ማለት ነው። ማቴዎስን አንስተህልኛል። ከዛ በኋላ ከተራራው ስብከት በኋላ መጡ ወታደሮች ያዙት፣ ምናምን ብዙ ነገር አለ፣ ተገደለ። የሰው ልጅ ሁላችንም እናውቃለን። አሁን ቤተሰብ ውስጥ አያት፣ ቅድመ አያት ምናምን ቅምቅም አያት፣ ቅድመ አያትን አታቃቸው፣ ሞተዋል። ልታነሳቸው አሁን ላይ አትችልም፣ ሊነሱም ደግሞ አይችሉም። እና ነቢያቶች አሉ ግን ነቢያት ስለሆኑ ብቻ የተነሱ እንዴት ነው የተነሳ? የለም ክርስቶስ በባህሪው አምላክ ስለሆነ እራሱ ባህሪው ሳይሆን ሰውነቱ ሁሉ ነገር አምላክ ስለሆነ ከሞት ተነስቷል። አንድ ሁለተኛ ነገር ማለት ይሄ አሁን ባይብል ቨርስ ብዙ መጥቀስ የምንችለው ነው። እኔም አንተም ምንጠቅሳለን፣ ችግር የለውም ለመጥቀሱ። ግን አንድ በደፈናው እንኳን ስነግረ ክርስቶስ ከሞት መነሳቱ አንድ ከሞት መነሳቱ አንዱ፣ ከድንግል ማርያም መጸነሱ ሁለት። አላዛር ቴንኪ ዩ አላዛር እህቴ አላዛርስ ብሎ ኮመንት እያደረገልኝ ነበር። የትኛው ነብይ ነው ሙታን ሲያስነሳ ያየ? ወደ ይበራል ላይ ነው ግን በክርስቶስ ስም ይላል አይደለ? በስሙ ያመኑ ይላል። አላዛር አሁን ለምሳሌ ማን ነው ያስነሳ? ተረሳላችሁ? ከአምላክ በቀር እስትንፋስ የሚሰጥ የለም እናምናለን። በዚያ እኔም አንተም እናምናለን። ስልጣኑ የማን ነው ነው ጥያቄው። ግን መነን ኢየሱስንም ያስነሳው እግዚአብሔር ነው። ይሄንንም ሰው አላዛርንም ሲያስነሳ ያስነሳው በእግዚአብሔር ፍቃድ እና በልመና ነው። ስለለመንቅ ስለሰማኸኝ አመሰግናሃለው ሁሌም እንደምትሰማኝ ያውቃለሁ ብሎ በፊቱ ስለነበሩት ሰዎችን ምስክርነትን ተናግሮ አላዛር ሆይ ተነሳሉ እና ነቢያት ደግሞ ለምሳሌ ያስነሷል ተነሳለ። አላዛር ሆይ ተነስ። እኔ አንተ ቤት መጥቼ አንድ ነገር ልንገርህ፣ የቤተሰብህ አካል ካልሆነ ደግሞ በጣም አክብረህን ካልሆነ በስተቀር መንገደኛ የሚያልፈው ምን ያለው ምናምን ከተቀመጥክበት ተነስ ስላለ ትነሳም አይደለም። ኢቨን ኖርማል ሰው ያስነሱ አካላቶች እንዳሉ ታያለች ግን ይ አስጨላስ ሞ ማርያም ክርስቶስን ስታገኘው የመግደላዊት ማርያም ሰጥሆን ማርያም እግሩ ስር ቁጭ ብላ ትማር የነበረው ማርያም ልክ ክርስቶስን ስታገኘው እኔ አንተ እንደምታስነሳው እምነት አለኝ ብለዋለች። በሰው እግዚአብሔር ነው እንጂ ፋስየሚሰይለነርቃሁ ከመጀመሪያው ጀምሮ ላሳየሽ የተናገርሻቸው ፖይንቶች አሉ መጀመሪያ ስላሴ ይገርግናል ስላሴ የሚለው ነገር ፀሐይን መስለሽ ተናግረሻል። ይሄ ያው እናንተ ትላላችሁ እንጂ መጽሐፍ ላይ የመጀመሪያው ነገር ስላሴ የሚል ኮንሴፕት የሚሆን ገባኝ ገባኝ አረጋ አንደርስታንድ አድርገሻል። ግን ባይብል ቨርስን ለመናገር መጀመሪያ ማን ነው ምሳሌ ለማምጣት ቅድሚያ የሚቀድመው መረጃ ነው እና ባይብል ላይ ኢየሱስ ከስላሴዎች አካላት አንዱ ለመሆኑ ምንም መረጃ የለም። ኢቨን ስላሴ የሚል ነገርም የለም። ወርድ ይሄ የወርዱ ጉዳይ አያጣለንም። ወርድ ኖረ አልኖረ ችግር የለም። ኦሬዲ የለም፣ ወርዱ እሱ አይደለም ግን፣ አስተምሮቱም የለም። በመጀመሪያ ደረጃ ባይብል ላይ አንድም ቦታ ስላሴን ያስተማረ ነብይም የለም። ስላሴ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ኮንሴፕት ያስተማረ አንድም ነቢይ የለም፣ አልነበረም ማለት ነው። ወደፊትም አይኖርም። ይህንን ባይብል በእርግጠኝነት መረጃ ካለ የምታመጪው ነገር እና ምናየው ይሆናል ማለት ነው። እዛ ላይ እናውራ መጀመሪያ ወይስ ያልሻቸውን ልጨርሳቸው? ጨርስ። ሌላኛው ከሞት ማስነሳት የሚለው ነገር፣ ከሞት ማስነሳት የነቢያት ባህሪ። ለምሳሌ ኤልሳ ከሞት አስነስቷል። ኤልሳ የሞተን ሰው አስነስቷል ኤልያስም፣ በተመሳሳይ ሌሎች ነቢያቶችም ይኖራሉ፣ ግን ሁለት ከጠቀሰን በቂ ነው። ላሳይሽ መረጃ ኤልሳ ስለማላውቅ ነው። አለ መረጃ፣ አለ መረጃ። ከፈለግሽ አውጥቼ ያሳይሻለሁ። ነቢያቶች ከሞት ያስነሱ ነበር። ኢየሱስ ታዲያ ለምን አስነሳ ከተባለ ኢየሱስ አንደኛ ስልጣን ተሰጥቶታል። ማቴዎስ ወንጌል ምዕራፍ አስራ ስምንት ቁጥር ሀያ ስምንት ላይ ምን አለ በሰማይና በምድር ስልጣን ተሰጠኝ ብሏል ኢየሱስ። ስለዚህ ምን አለ ማቴዎስ ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ላይ እኔ ከራሴ አንዳች ላረግ አይቻለኝም ብሎ አለቀ። በቃ ጨርሷል። እንደሰማው ፍርድ አለው ፍርድም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። ስለዚህ በራሱ የሚያደርገው ነገር ምንም የለም። ካደረገም ቅድም እንዳለው አላዛርን ሲያስነሳው ስለሰማኸኝ አመሰግናለሁ አለው። ሁሌም እንደምትሰማኝ አውቃለሁ አለ። ስለዚህ ያ ያደረገው በራሱ በራሱ ሳይሆን አምላክ እንዳዘዘው ነው። ሲጀመር ኢየሱስም አልተነሳም ራሱ ራሱ ሳይሆን የተነሳው አምላክ ነው ያስነሳው። ሐዋርያ ስራ ምዕራፍ አምስት ቁጥር ሰላሳ ላይ የአባቶቻችንን አምላክ ኢየሱስን አስነሳው ይላል። የአባቶቻችን አምላክ ሐዋርያ ስራ ምዕራፍ ሁለት ቁጥር ሰላሳ ሁለት ላይ ኢየሱስ እናንተ ሰቀላችሁ፣ የገደላችሁትን ኢየሱስ እግዚአብሔር አስነሳው ይላል። ማን ያስነሳው? እግዚአብሔር እዛ ጋር የአባቶቻችን አምላክ ብሎ የጠቀሰው እዚህ ጋር ኢየሱስን ማስነሳቱ ግልጽ የሆነ አባቱ ማስነሳቱን ይናገራል። ማለት በራሱ ሳይሆን ሌላኛው እስቲ ስላሴ ላይ እስቲ ክናርግና እስቲ አንቺን የምጠይቀሽ እኔ ቅድም ስናገር የነበረው የአንድ አምላክ ኮንሴፕትን ከማስተማር ውጪ የስላሴን ኮንሴፕት ያስተማረ አንድ ነብይ እስቲ ስጭ፣ ከባይብል ላይ እንደው መታቂ ከሆነ አንድ ነብይ፣ ይሄ ነብይ ይኸው ስላሴን አስተምሯል የምትይበት እስቲ አንድ ጥቅስ ቃለሁ ስለ አብ ለመንፈስ ቅዱስ አዎ፣ አብ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል እስቲ ኮንሴፕት ያስተማረ አንድ ነብይ ካለ እስቲ አቆይ። ከክርስቶስ በፊት ክርስቶስ ላይ እንመጣለን። ክርስቶስ ላይ እንመጣለን። ከዛ በፊት አለ አንድ ነብይ ዚኖራ ዚ ኢየሱስ ለማላቅ ነው። ኦኬ እሺ፣ ችግር የለውም። እሱን ከመጣሽ እናያለን ኢንሻአላህ። እስቲ አሁን አንቺ የምታስቢው እና ኢየሱስ እኔ ሙስሊም ነኝ ለነገርሽ። ምና ኢሻላ ስትል ሊያወቁት እንጂ ሙስሊም አልመሰልከኝም። እሺ፣ ለእዛ ከሙስሊም ውጭ ማን ነው ነብይ ነው ብሎ የሚያምን? አልተሰቀለም ብዬ እየተከራከርኩሽ፣ አልተሰቀለም። እስቲ እናውራ፣ ቆይ እናውራ፣ እስቲ ስላሴ ላይ እናውራ እና ከዛ በኋላ ስላሴ፣ እስቲ እየሱስ ያስተማርበት አለ ብለሽኝ አንድ ጥቅስ ነገር፣ ግራ ስላሴን የሚያስረዳ አንድ ጥቅስ ንገረኝ። ማን ነው? አይ ቲንክ ዮሐን፣ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለ ጥቅስ ጠቅሰሽልኝ ነበር። እዛ ላይ ምን አለ? ሂዱና በአብ ወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን ጠቅሰች ነበር፣ አይደለም? በነገራችን ላይ ደስ የሚል ውይይት ነው የምታደርጊው እና በዚሁ ቀጤ። እኔም ደስ ይለኛል እንደ አይነት ሰው ሳገኝ ዝም ብዬ ነው ማዳምጠ። እስቲ ይሄ ስላሴን ያስረዳል ብለሽ ታሚያለሽ ምንን? ይቅርታ መጣሁነ፣ እንትና አልጠበቅኩም፣ ሙስሊም ትሆናለሽ። እሺ፣ ምንድን ነበር ጥያቄ? እስቲ ምን ጠብቀሽ ነበር? ማለት ስለ ባይብል ቨርስ ይሄን ያህል ቁርአን ታይማችኋል፣ ከሆነ መጽሐፍ ቅዱስ ይሄን ያህል የምታነቡት፣ የቅርታ ጥያቄ ነው። ችግር የለውም፣ እናነባለን፣ ቁርአንም እናነባለን፣ ሁለቱንም እናነባለን። እኔ ለምሳሌ አባት ውን ልጅ ኢየሱስ ነው እና በዛ ምክንያት ነው ማለት ነው እ እስኪ አሁን ይህ ጥቅስ ኢየሱስን አምላክ ያደርገዋል ብለሽ ኦር ከስላሴ አንዱ ነው ብለሽ ሊያሳምን የሚችል አንድ ጥቅስ አንድ ነገር አለ ኮንሴፕት ወልድ ማለት እኮ መወለድ ማለት ባይብል ላይ ምን አለ መሰለሽ መዝሙረ ዳዊት ምዕራፍ ዘጠና አንድ ቁጥር ሁለት ላይ ተራሮች ሳይወለዱ ምን ማለት ነው ተራሮች ሳይወለዱ ማለት ስለዚህ መወለድ ማለት መፈጠር በሚለው ይመጣል። ስለዚህ ኢየሱስ እግዚአብሔር አንተ ልጄ ነህ እኔ ዛሬ ወለድኩ ሲለው በዳዊት ከተማ ስለተወለደው ኢየሱስ ነው። ተግባባን። በዳዊት ከተማ የተወለደ ኢየሱስ አለ። የተወለደ ደግሞ ከሴት ነው የተወለደው። ገላትያ አራት አራት ላይ እሱም ከሴት የተወለደውን ልጁ ላከ አለ። ስለዚህ የተወለደው ከሴት ነው፣ እናቱም ማርያም ነች። ተግባባል። ስለዚህ መወለድ ማለት መፈጠር መሆኑን ከተስማማን ኢየሱስ ከስላሴዎቹ አንዱ ነው ለሚለው፣ እስኪ አንድ መረጃ። ምናልባት እዚሁ ላይ እንቁም። ና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያርጓቸው ሲል፣ እስኪ ምንድን ነው ለማለት የፈለገው? ጌታ መሆኑን ማስረጃ ነው። አንተ የፈለግ እሺ። እሱን ካልሽ እሺ ስጭኝ። እስኪ ጌታ መሆኑ እኮ ቀደም ነገርኩሽ። ኢየሱስ ጌታ ነው ሲባል አይደለም አልልም። ጌታ ነው ስትይኝ ጌታ ነው አይደለም አልልሽም። ግን ጌትነቱ የባህሪ ነው የጸጋ ነው ነው ምልሽ? ምክንያቱም ጌታ አደረገኝ ተብሎ የተነገረላቸው ብዙ ሌሎች ነቢያቶች ለምሳሌ ማንን ልጥቀስልሽ መሰለሽ፣ ለምሳሌ ዮሴፍ፣ ዮሴፍ ኦሪት ዘፍጥረት ምዕራፍ አርባአምስት ቁጥር ሦስት ላይ በግብጽ ምድር ላይ እግዚአብሔር ጌታ አደረገኝ ይላል። ማን ያደረገው? እግዚአብሔር። ኢየሱስንስ ማን ነው ጌታ ያደረገው ከተባለ ቅድም ኦሪት ላይ ኦሪት ዘፍጥረት ምዕራፍ 45 ቁጥር ሶስት ላይ ምን አለ? እግዚአብሔር በግብጽ ምድር ላይ ጌታ አደረገኝ ይላል። ማን ያደረገው? እግዚአብሔር። ኢየሱስንስ ማን ነው ጌታ ያደረገው ስንል እግዚአብሔር ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ጌታም እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል። ስለዚህ እግዚአብሔር ኢየሱስን ጌታ አድርጎታል፣ ክርስቶስን አድርጎታል። ስለዚህ ጌትነቱ የሹመት ነው ስንል በምክንያት ነው በሹመት ያገኘው ነው እንጂ በራሱ ጌታ ሆኖ አይደለም። በራሱ ጌትነት ያለውማ አብ ነው። በራሱ ጌትነት ያለው የማይሻር ጌትነት ያለው አብ ነው። ለዛ ነው ኢየሱስ የሚሻር ጌትነት እንዳለው ሲናገር የአንደኛ ቆሮንቶ ሁለት አንደኛ ቆሮንቶስ ይመስለኛል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ እስቲ ላንብብልሽኝ ይህንን ጥቅስ ማለት ነው። ላንብብልሽ አንደኛ ቆሮንቶስ ላይ የሚገርም ጥቅስ አለና እንዲህ ይላል። ተመልከች ምን እንደሚል የዋለኛው ጠላት የሚሻረው ሞት ነው። ሁሉም ከእግሩ በታች አስገዝቶለታልና። ምዕራፍ 15 ምዕራፍ 15 ሁሉ ሁሉ ከእግሩ በታች አስገዝቶለታልና ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ሁሉን ያስገዛለት አብ ልባል ሁሉ ይገዛለት አለ። ኢየሱስ ግን ሁሉን ካስገዛለት በቀር ነው አለ። ስለዚህ ከዛ መጨረሻ ላይ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ፣ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ስለዚህ ኢየሱስ ራሱ ሁሉን ላስገዛለት ይገዛል። ሁሉን ያስገዛለት ደግሞ አብ ነው። እግዚአብሔር የሚገዛ አይደለም የሚገዛ እንጂ